በፒያሳ የሚገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ህንፃ በእርጅናና በኮሪደር ልማት መልሶ ግንባታ በአዲስ መልክ ተገንብቷል። ህንፃው ባለሰባት ወለልና የተሽከርካሪ ፓርኪንግን የያዘ ሁለገብ ህንፃ በመሆኑ ለቤተ ክርስቲያኗ የኢኮኖሚ ምንጭ የሚሆን ነው ተብሏል። የቤተ ክርስቲያኗን የቤተ ክህነት ዲዛይን አካቶ የታነጸው ይህ ሁለገብ ህንፃ በአዲስ አበባ ከተማ ከንቲባ አዳነች አበበና የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ተመርቆ ርክክብ ተደርጓል። የህንፃው ግንባታ በአንድ አመት ጊዜ ውስጥ የተጠናቀቀና ሙሉ ወጪው በአዲስ አበባ ከተማ አስተዳደር ተሸፍኗል ተብሏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የከተማ አስተዳደሩ ዘመናዊ ህንፃውን በራሱ ወጪ በማስገንባቱ አመስግነው፣ የህንፃው ግንባታ ወቅቱን በዋጀ መልኩ ተገንብቷል ብለዋል። ቤተ ክርስቲያንን ድርሻ ለቤተ ክርስቲያን አሳምሮ መስጠት በጣም የሚያስደስት ነው። ወይዘሮ ከክብርት ከንቲባ ወይዘሮ አዳነች አበቤ እናመሰግናለን። በተባለለት ጊዜ ታንጾ አልቆ አምሮ አጊጦ ይህን ህንፃ ለዛሬው ቀን እንዲመረቅ በመድረሱ እጅግ የሚያስደንቅ ነው። በቤተ ክርስቲያናችን ስም ምስጋናችንን እናቀርባለን። ሌሎችም ህንፃዎች የሚቀጥሉ አሉ። እነዚሁም ህንፃዎች በዚሁ ፍጥነት እንዲያልቁ እንዲፈጸሙ እርዳታችሁን እንጠይቃለን። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የተገነባው ህንፃ የመተማመን አብሮ የመስራት እና የመተባበር ውጤት መሆኑን ተናግረዋል። ይሄ ህንፃ የትልቅ የመተማመን አብሮ የመስራት የመተባበር ውጤት ነው። እዚህ ስፍራ ላይ ለእግረኛም፣ ለሳይክልም፣ ለሰውም እንዲመች ይህም ፊት ለፊቱ ከቀድሞ ሰፋ ባለ ሁኔታ ተሰርቶ ደረጃውን የጠበቀ እንዲሆን ከሁሉ በላይ ደግሞ አካባቢው ታሪካዊ ከመሆኑ አንጻር የሁላችንንም ታሪክ የጋራ ኩራታችን የሆነውን በጥሩ ሁኔታ ማንጸባረቅ ይችል ዘንድ ብለን ባደረግነው ዲዛይን ቃላችንን ጠብቀን በታቀደው መሰረት በታቀደው ጊዜ ውስጥ ሰርተን ማቅረብ ችለናል። ከንቲባው አክለውም በከተማ በሚከናወኑ የኮሪደር ልማቶች የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ለምታደርገው ትብብርና አብሮነት አመስግነዋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ይህንም በምንገነባበት ወቅት ዲዛይኑ በቤተ ክርስቲያኒቷ ዶክተሪንና ዲዛይኖች የተጣጣመ መሆን እንዲችል አስተያየት በመስጠት ቶሎ ውሳኔ በመወሰን ድጋፍ በማድረግ ህንፃውን በትብብር ነው የሰራ ነው። እዚህ ብቻ አይደለም። በርካታ ቤቶችን አስተና እንደምታውቁት፣ አራት ኪሎ አካባቢ ዘመኑን የዋጀ ለሚቀጥለውም ትውልድ የቤተ ክርስቲያኖቷንም ክብርና ሞገስ በሚመጥን ደረጃ መስራት ያስፈልጋል ስንል ከሁሉ በላይ ከተማችን ትለማ፣ እኛም ደግሞ እናለማለን የሚል ውሳኔ ነው የተወሰነው። ይሄ ለብዙዎች ምሳሌ ሆኖን ያቀድነው እቅድ እንዲሳካ ውጤታማ የሆነ ስራ እንድንሰራ ጥራት ያለው ስራ እንድንሰራ አግዞናል። እኛም እንደ ከተማው አስተዳደር ከልብ እናመሰግናለን። በሁለገብ የህንፃው ግንባታ ጉልህ ድጋፍ ላደረጉ ድርጅቶችና ግለሰቦች የአዲስ አበባ ከተማ አስተዳደር እውቅና ሰጥቷል።